ደርቀን የምንቀረው የሬሳ ማድረቂያ ከወተት ጋር አብራችሁ እያጠጣችሁ። ሰላም እንዴት ናችሁ? ይህ ስቶሪ ታይማችን ክፋታችንን ልክ ሰዎችን እስከ መግደል ድረስ የደረሰው ለምንድን ነው ብዙ ጊዜ ጥያቄ ይፈጥርብኛል። ብዙ የማይበሉ ነገሮችን አብልታችሁናል። የማይጠጡ ነገሮችን አጠጥታችሁናል። የማይደረግ ነገር ተደርጎብናል። በጣም ይገርማል። ያልበላ ነው የለም ብንል ማጋነን አይደለም። አንዳንዴ ቻይናዎች ከበሉት ማለት ቻይናዎች ይበሉታል ብለን ከምናስበው ነገር በላይ እኛ ከሚበሉት ነገራቸው ጋር ቀላቅለን የሚበላ ነው የሚበልጥ ይመስለኛል። ለምሳሌ እንጀራ በጀሶ በልተናል በሰጋቱራ በልተናል ባልታወቀ ነገር እየተባለ ተቀላቅሎ በልተናል የአህያ ስጋ በልተናል የጅብ ስጋ በልተናል የአይጡ ዱለት በልተናል ምንነቱ ያልታወቀ ዘይት ተብለን ተጠቅመናል ብዙ ጊዜ እና ለምንድን ነው ግን ይህን ያህል እንትን የሆን ነው ማለት ይህን ያህል ክፋታችን ለምን በዛ ለምን እንደዚህ ተጨካከልን? አሁን ደግሞ ሰሞኑ ይባስ ብሎ ምን ሲወራ ሰማሁ፣ የሬሳ ማድረቂያ ንጥረ ነገር ወተት ለወተት ጊዜው ለማቆያ ተብሎ ከወተት ጋር ተቀላቅሎ እየጠጣችሁ ነው እየተባል። ነገሩ እንዴት ነው ማለት የሰው ልጅ በዚህን ያህል የሬሳ ማድረቂያ ተብሎ የተሰራን ንጥረ ነገር እንዴት ወተት ውስጥ ተጨምሮ እንጠጣለን ማለት እኔ በጣም ከብዶኛል እና የምር ከባድ ነው። በዚህ ያህል ልክ ለምን እንደተጨካከንን እና ፕሊስ፣ በንግድ ስርዓት ላይ ውስጥ የተሳተፍን ሰዎች አንዳንዴ የምንሰራው ለዛሬ ብቻ ገንዘብ ለማግኘት ብቻ ከሆነ በጣም ከባድ ነው። የሰው ልጅ ንግድ ማለት ከምትገበያየው ሰው ጋር እምነትን መገንባት ነው። በዛውም አጋጣሚ ማለት ነው እና ለምሳሌ ዛሬ የገዛህን ነጋዴ ነገ ተመልሶ እንዲገዛ ማድረግ አለብ። ገዢውም እንደዛው ሻጩም እንደዛው። ዛሬ የሚገዛው ገዢ ነገ ተመልሶ የአንድ ሰው ጋር እንዲገዛ ነው መደረግ ያለበት። ማለት ዛሬ ሸጥኩልህና ነገ የራስ ጉዳይ አትምጣ፣ ነገ ብትገዛኝ ባትገዛኝ የራስ ጉዳይ ከሆነ እኔ የነጋዴነት አስተሳሰብ አደለም። ነጋዴ እንደዛ አደለም። ሪል ነጋዴ ስትሆኑ በዛሬን ብቻ አደለም ምትረከው እውነተኛ ነጋዴ ከሆንክ ስለ ነገ ትጨነቃለህ። ማለት ስለ ነገ እንዲመጣልህ አድርገህ ነው የምትሸኘው እንጂ ዛሬ አግኝቻለሁ እና ነገ አትምጣ የራስህ ጉዳይ ብለህ እንደዚህ ማይሆን ነገር የምታደረግ ከሆነ በጣም ከባድ ነው። በተለይ በተለይ ምግብና ምግብ ነክ ነገሮች በጣም ክሪቲካል ናቸው። የሰው ልጅ ለመኖሩ መሰረታዊ ነገር ነው ምግብ። ለሰው ልጅ እጅግ በጣም መሰረታዊ ነገር ነው ከምንም በላይ ማለት ነው እና አንድ ሰው ምግቡን በግንትን በከልክበት ማለት ብክለት ሲባል ራሱ በጣም ኤክሰስ የሆነ ብክለት ለጤና በጣም እጅግ ጎጂ በሆነ መልኩ ምግቡን በክለህበት ከዛ ሰው ጋር ምን አይነት ጤናማ የሆነ መስተጋብር ነው የሚኖረ? ማለት እየገደልከው ሸጠህለት፣ እየገደልከው ማለት በብሩ ገዝቶ እየገደልከው እና አይከብድም። እና አንዳንዴ ጥንቃቄ በጣም ያስፈልጋል። የምር በተለይ ምግብና ምግብ ነክ ነገር ላይ ጥንቃቄ ያስፈልጋል። ሌሎች ነገራቶችም ላይ ጥንቃቄ አያስፈልግም ሳይሆን ሞር ግን ምግብና ምግብ ነክ ነገራቶች ላይ እንደ መንግስትም በጣም ጥንቃቄ መወሰድ ያለበት ጉዳይ ይመስለኛል። እዚ ጋ ባለሳሳት መሚ የሚባል ንጥረ ነገር ነው። አሁን ለሬሳ ማድረቂያነት ነት እንትን የሚጠቀሙት። አሁን ደግሞ ሌላም አይነት እንትን አለ። በእርግጥ መሚ የቆየ የሬሳ ማድረቂያ ሲስተም ቢሆንም አሁን ሌላ ተሻሽሎ የመጡ እንትኖች አሉ። እሱን ጤነኛ ሰው ተጠቀሙ ማለት ያልሞተ ሰው ተጠቀሙ ማለት ምን አይነት ውስጡ ላይ ምን አይነት ነገር እንደሚፈጥርበት በጣም ከባድ ነው እና ፕሊዝ፣ ማለት በእንደዚህ አይነት መልኩ ባይሆን ሞር የተሻለ ነው የሚሆነው። በተለይ እኔ መንግስት በዚህ ዙሪያ ምግብና ምግብ ነክ በሆኑ ነገራቶች ላይ በጣም ከፍተኛ የሆነ ቁጥጥር ማድረግ ይኖርበታል ከሚሉት ሰዎች ውስጥ ነኝ። አንዳንዴ የሰው ልጅ ለብር ብሎ ህሊናውን ከሸጠ፣ መቼስ እነዚህ ሰዎች ህሊና አላችሁ ብዬ አላስብም። ህሊናውን ከሸጠ የሰው ልጅ መጀመሪያ ገዢ መሆኑ ለህሊናው ነው። እንደውም ከፈጣሪው በፊት እኮ የሰው ልጅ ህሊናው ነው። ሊገዛ ማለት ህሊናህን ስትገዛ ነው። ፈጣሪህም ፈጣሪም እንዳለ በቃ አላህ ያየኛል ብለህ የምትፈራው መጀመሪያ ህሊናህን ስታሸንፈው ነው። ከዛ ህሊናቸው የሰው ልጅ ህሊናውን ካላሸንፈ ማለት ነው፣ ህሊናውን ካልገዛው በጣም ከባድ ነው። እና ፕሊስ ጥንቃቄ ያስፈልጋል። የምር በጣ በተለይ ምግብና ምግብ ነክ ነገር እንጨት ብትበላ እኮ ጀስት እንጨት ነው። ይህን ያህል ሰውነት ላይ የሚፈጥረው እንትን ላይኖር ይችላል። አፈር ብትበላ በቃ ነው፣ ግን ይህን ያህል እንትን አትልም። ግን የተቀመመ ኬሚካል እና ኬሚካል ይዘት ያላቸው ነገሮች ግን በሰው ልጅ ጤና ላይ የሚያደርሱትን ጉዳት በጣም ከፍተኛ ነው። እና ምግብ እንደው ሌላው ሲቅርና እኮ። ምግብ ስታዘጋጅ ከእጅ ንክኪ ውጭ በተለይ ፋብሪኬትድ የሆኑ ምግቦች ከእጅ ንክኪ ውጭ ቢዘጋጁ እጅግ ተመራጭ ነው። ያ የሆነበት ምክንያት ምክንያቱም እጃችን ላይ ያለው ባክቴሪያ እንኳን ከምግቡ ጋር ንክኪ ስለሚያደርግ ያ ስለሚቆይ የራሱ የቻለ ሌላ ሪያክሽን ስለሚፈጥር ማለት ነው። እና ፕሊስ በጣም ፕሊስ፣ የምርር በጣም ፕሊስ፣ በቃ ሰዎች በቃ ህሊና ይኖረን ማለት ምንሰራው እኮ እስከተወሰነች ማለት እቺን ምድር ላይ የምንኖረው እስከተወሰነች እድሜ ነች። ለዛች እኮ ባናጭበረብር ሰዎችን ሆነ ባንጎዳ ሰዎችን የማይገባቸው ነገር ባናደርግ ራሱ ጀስት ምንም ባንሰራ ራሱ መኖር እንችላለን፣ ለዚህ አጭር ጊዜ ማለት ነው። እንኳን አይደለ እንደዚህ ይህ ምን ልናደርገው ነው? ከዛ በኋላ ያገኘኸው ለምሳሌ እንደዚህ መጥፎ ነገር ሰርተ ያገኘኸው ብር ምን ልታደርግበት ነው ማለት? ያስደስትሃል የሰው ልጅ የሚሰራው እኮ ለመኖር ነው አይደለ? ለመደሰት ነው። መኖር ማለት መደሰት ነው። ለመደሰት እስከሰራህ ድረስ ያስደስታል። ያንን ብር ከባድ ነው፣ ከባድ ነው። በእንደዚያ አይነት ሚን ሲያገኘው ብር ሰላም ይሰጠሃል? ልጆች ስታስተምርበት፣ ምግብ ስበላበት ደስተኛ ትሆናለህ። እንደዚህ አጭር ብረ እንደዚህ ሰውን በጣም የጤና ቀውስ ውስጥ ከተህ ያገኘው ብር ደስተኛ ያደርግሃል? ከባድ ነው፣ ከባድ ነው እና ፕሊዝ ይታሰብበት። እና ሌላ ደግሞ በዚህ ባልተያያዘ ዜና እኔ ትላንት ምን አጋጠመኝ መሰላችሁ? አንድ ስልክ ኤስ 24 አልትራ ይዞ ኔጋ መጣና ግላስ እና ምንለጥፍለት ከበር ሰጥተውታል፣ ገዝቶ ነው እና ግላስ ለጥፍለት ይዞ መጣ እና እዚህ ጋርም አንድ ምን ታዘብኩ መሰላችሁ? በቃ የሚገባው እቃ በሚገባው ብር ለዛውም ለሚገዛችሁ ሰው አስረድታችሁት ይሄን እንደዚህ አይነት ጉድለት አለው፣ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው። እያንዳንዷ ነገር ነግረኸው ያን ካምን ሽጥለት አንተም ከማለት ነገ ነግረኸው ቢመጣ ነግረኸዋል። አይመጣም ሲጀመር። እሱ በቃ ለምሳሌ ኮፒ ከሆነ ኮፒ ነው፣ በጣም ሃይ ኮፒ ከሆነ ሃይ ኮፒ ነው ብለህ ስልክ። ሪፋክ ከሆነ ሪፋክ ነው ኦሪጅናል ከሆነ ኦሪጅናል ነው ስለዚህ ይሄን እንደዚህ በመሆኑ ኮፒ በመሆኑ ይሄን ይሄን ይሄን ይሄን ይሄን ችግሮች አሉት ይሄን ይሄን እንትን ደግሞ በቃ ኖርማል ነው ብለህ ነግረኸው ከሸጥክለት ኖርማል ነው በቃ ለአንተም ለህሊና ምርጥ ነው ሁለት በቃ የሚገባውን ዋጋ ስጠው ኮፒ ከሆነ ኮፒ ነው ብለህ ለኮፒው በሚገባው ዋጋ ስጠው እና ምን ተፈጠረ መሰላችሁ እኔ ጋ የሆነ ሰውዬ ኤስ 24 አልትራ ይዞ መጣ። ማለት የሳይር አልትራ አይደለም ብለው ሸጠውለት ነው የሳይር አልትራ በጣም ሀይ ኮፒ ነው ማለት ለኦሪጅናል የተቀራረቡ ኮፒዎች አሉ፣ ግን እንደዛ በዛ ላይ ስክሪን ክራክ ነው ስልኩ። ስክሪኑ የሆነ ጠርዙ ጋር በዚህ በታችኛው በቻርጀሯ በኩል ትንሽ የክራክ አላት። እንደዚህ እንደ መስመር ነገር ክራክ አድርጋለች። ስክሪን ግላሷ ማለት ነው እና ግላስ አስለጥፍበት ብለውት እኔ ጋር ይዞት መጥቼ ጋር ሀይሌ አካባቢ ነው ገዛሁት ያለኝ እና እና በስንት ገዛሁ አልኩት ማለት እሱ ምንም የተጠራጠረው ነገር የለም በዚህ ዋጋ እንዴት ገዛው ስለው አይ ስክሪን ክራክ ስላለው ቅድም ሰውልኝ ነው አለ ስክሪን ክራክ ስላለው ነው በዚህ ዋጋ የምንሸጥልህ ምናምን ብለው አሳምነው ነው አለ ከዛ ስንት ገዛሁ አልኩት 38000 ብር አለ ይሄንን ስልክ 38000 ብር ገዛሁ አዎ ስክሪን ክራክ ኖሮትም አው በቃ ምን ልበለው እንዴት አድርጌ ልንገረው ማለት ይከብዳል አንዳንዴ? ጀስት እንደዚህ ለመንገር በጣም ከባድ ነው የሚሆንባቸው። ይህም ስልክ በሰላሳ ስምንት ሺ ብር ገዛ አሁን ስለው አረ ው በቀማ አልልኝ አሁ አላመንከኝ ያምኛህ አለው። ግን እኔ አሁን ይሄ ስልክ እንደዚህ ነው ብዬ እንዴት ልንገርህ አልኩት። ይሄ ስልክ እንኳን ክራክ ኖሮት ክራክ ሳይኖረው ከነ አክሰሰሪው እንደዚህ አይነት ስራ የሚሰጡ ሰዎች አሉ፣ የሚሸጡ ሰዎች አሉ። ደስ በሀቅ ሀላል በሆነው መልኩ ይሄ ኮፒ ነው ኦሪጂናል አይደለም ቀብለው እያንዳንዷ ነገር ነግረው የሚሸጡልህ ነጋዴዎች አሉ በእርግጥ እነሱ ጋር ብትሄድ አልኩት እነሱ ጋር ብትሄድ ይሄንን እንደው በጣም ከተወደደ ከእነ ሙሉ አክሰሰሪዎች አክሰሰሪ ስላቸው ቻርጀር እና ቻርጀር ቦክስ እና ኬብል ዊዝን ከቨር ጨምሮ ከ14 15 ሺህ ብር ቢሸጡልህ ነው አልኩት እና አሁን የምር የምር ምነገራችሁ እኔ ለመንገር ራሱ ስለሱ እንደዚህ ነው ብዬ ለመንገር ደበረኝ ቀንዴስ ማለት በዛ ሞራል መጥቶ በዛ ሞራል ጀስት ያ ክራክ ስላለው ነው ብሎ የምር በቃ ክራክ ስላለው ራሱ ከአምስት ሺህ ብር እስከ ሰባት ሺህ ብር የምትሸጡት ስልክ ነው። ምክንያቱም ክራክ አለው ከአምስት ሺህ ብር እስከ ሰባት ሺህ ብር የምር የምትሸጡት ስልክ ነው እና በዛ ሚንስ የሰው ልጅ ለምን ለምን የሰው ልጅ በዛን ያህል ለምን ትሸውሉታላቸው? ማለት የሰው ልጅ መግዛት በሚችለው ያህል ልክ አለማችን ላይ እኮ ምርት የሚመረተው ከትልቁ እስከ መካከለኛ ከዛ እስከ ትንሽ ድረስ፣ የትልቅ ትልቅ አለው፣ ትልቅ አለ፣ የመካከለኛ ትልቅ አለ፣ መካከለኛ አለ፣ ትንሽ አለ፣ በጣም አነስ ያለ ትንሽ አለ። በዛን ያህል ስታንዳርድ የሚመረተው እኮ ሰው ልጅ በአቅሙ መግዛት እንዲችል ነው። እና ያንን በአቅሙ የመግዛት መብቱን ለምን እናፍቀዋለን? ማለት ይህን ያህል የሆነ ኤክሰስ ትርፍ ለምን ለምሳሌ በዛኛው ስልክ አሁን ለምሳሌ አሁን ባልኳቸው ስልክ በእርግጠኝነት 38 ሺህ ብር ከገዛው ሰላሳ ምናምን ሺህ ብሩ ትርፍ ነው ፕሮፊት ነው። ለምን አይደበርም ማለት አሁን ይሄ ህሊና አምኖ ይቀበሉዋል? እና ከባድ ነው። ዛሬ ስቶሪ ታይም የተጠቀለው ምን መሰላችሁ? በቃ ንግድ ማለት ዲስ ኢስ ተ ካይንድ ኦፍ ቢዝነስ ነው፣ የቢዝነስ አንዱ አካል ነው። ነገር ግን ሰዎችን ማጭበርበር ማለት አይደለም፣ ብዙ ጊዜ ሰዎችን መሸውር ማለት አይደለም። ንግድ ማለት ያንተ ያስከውን ዕቃ አሳምነህ ለሚገዛህ ሰው መሸጥ ነው። በቃ ስለ ዕቃህን ታብራራለታለህ፣ የሚገባህን ታገኛለህ። የሚገባውን ደግሞ በከፈለው ልክ ትሰጠዋለህ ለገዥህ ማለት ነው። ንግድ ማለት ይሄ ነው። ሁለት ማህበራዊ መስተጋብር መፍጠሪያ ሲስተም ነው ንግድ ማለት። ከከስተመር ጋር በጣም ብዙ ደስ የሚል ሪሌሽንሽፕ ሊኖር ይችላል፣ እንዲኖርህም ሊያደርግ ይችላል። አንተ በአግባቡ ከተጠቀምክበት ድረስ ማለት ነው። ምክንያቱም አንተ ነጋዴ ስትሆን ከስተመር ከሌለ በቃ ምንም ትርጉም የለህም። በቃ መቼስ ራስን የገዛው ነው ወይ በራስህ ያተመጣው ነው ቃል ለራስ አትሸጠውም። የሚገዛህ ተጠቃሚ ያስፈልጋል። ለዛ ደግሞ የአንተ የንግድ ስርዓት መስተጋብርህ እጅግ ስማርት መሆን አለበት። በቃ ስማርት መሆን አለበት። እዚያ ያ ስማርትነት የሚመጣው ደግሞ የሚገዛህን አካል ባለመሸወድና ባለማጭበርበር ነው። በቃ አምስት ሺህ ብር የሚያወጣ እቃ በቃ በአምስት ሺህ ብር መሸጥ አለበት። የአምስት ሺህ ብር ቫሊው ያለው እቃ በአምስት ሺህ ብር መሸጥ አለበት። አስር ሺህ ብር ቫሊው ያለው እቃ በአስር ሺህ ብር መሸጥ አለበት። ይሄ አስር ሺህ ብር ቫሊው ያለው በዚህ በዚህ በዚህ ምክንያት ነው ብለህ ጀስት እዚህ ጋር ፕሮዳክቱ የሚነግረውን ነገር ነው የምትነግረው፣ ለከስተመር ከየትም አታመጠውም። ፕሮዳክቱ ያለውን ይዘት ትነግረዋለህ። ይህን ፕሮዳክት እንደዚህ እንደዚህ ነው ለምሳሌ በስልክ ብንሄድ ይህን በአስሪው ይሄን ያህል ነው፣ እስክሪኑ በእንደዚህ አይነት ሚንስ ነው የተሰራው፣ ቦርዱ ይሄን ያህል ነው፣ እንትኑ እንደዚህ ነው፣ ቻርጀሩ እንደዚህ ነው። እያንዳንዷ ነገር ዳታው፣ ኔትወርክ ሲስተሙ ይሄን ያህል፣ ራሙ ይሄን ያህል ነው፣ ፕሮሰሰሩ እንደዚህ ነው ብለህ እያንዳንዱ ስልኩን ሪል የሚነግርህ ነገር ትነግረዋል። እና በዛ ሚንስ ቢሆን የተሻለ ነው የሚሆነው። እና ፕሊስ በቃ ነጋዴ ስንሆን የትኛውም በቃ ቢዝነስ ጀስት ነጋዴ ብቻ አይደለም፣ የሰርቪስ መሰጥም የቢዝነስ ማን ሆንም ነጋዴ መሆንም። ግን ፎከስ ማድረግ ያለብን ከስተመርህን የሚፈልገውን የሚገባውን እንትን ሰርቪስ ማግኘት አለበት። በከፈለው ልክ መገልገል አለበት። በከፈለው ልክ ሂሳብ ብር አውጥቶ በከፈለው ልክ የሚገባውን እቃ መስጠት አለበት። የሚገባውን ሰርቪስ መስጠት አለብህ። ይሄ ከሆነ በቃ ትክክለኛ የቢዝነስ ሰው ነህ። ምክንያቱም አትወድቅም። ነገ እኔ ለምሳሌ ጥሩ ዕቃ እሸጠህለት ነገ ተመልሶ አንተ ጋር ይመጣል። ዛሬ ካስቀየምኩህ ግን በማይገባህ ብር፣ ለምሳሌ ሌላ ቦታ 14 ሺህ ብር የሚሸጥ ስልክ አንተ ጋር 25 ሺህ ብር ብሸጥለት እንዴት ብሎ ነገ አንተ ጋር ይመጣል? በቃ በየጊዜው አንተ ሉዝ ነው የምታደርገው። እዚህ ያገኘህ ይመስልሃል እንጂ በየቀኑ እያጣ ነው የምትመጣው። ሰውም ታጣለህ እምነትም ታጣለህ። ከስተመርህም ታጣለህ። ስለዚህ ለሚገባው እቃ የሚገባውን ብር እንቀበል፣ ፕሊስ እላችኋለሁ። አመሰግናለሁ። በሌላ ቀን በሌላ ስቶሪ ታይም እንገናኛለን። እስከዛው ድረስ ሰብስክራይ